ዮሴፍ ጉልላት በኤሌም ሶስ ተወክሎ የፀሃዬ ዮሃንስን ኃያል ፍቅርን ነበር ያቀረበልን። ከብሩህ ተስፋ እሸት አልበም ላይ ነው ይሄ ሙዚቃ የተወሰደው እንግዲህ በጣም በሀገራችን እውቅ የነበሩ ድምፃዊያን ተሰባስበው የሰሩት አልበም ነው። አልበሙ የተሰራው ደግሞ በኢትዮጵያ የሙዚቀኞች ማህበር በ1977 በድርቅ ለተጎዱ የኢትዮጵያውያን ወገኖች ማቋቋሚያነት ነበር አልበሙ የተሰራው። በዛን ጊዜ ደግሞ እነ ጋሽ መሐሙድን ጨምሮ ብዙነሽ በቀለ፣ እነ ሌሎችም ተካተውበት የተሰራ አልበም ነበረ። ከነዛ ድምፃውያን መካከል ደግሞ ፀሃዬ ዮሃንስ አንዱ ነበር በወቅቱ በጣም ታዋቂ የነበሩት ባንዶች ዋሊያስ ባንድ እና ሮሃ ባንድ ደግሞ በሙዚቃው ተካተውበት ነበረ። በሙዚቃው ተሸጦ የተገኘው ገቢ መቶ ሺ ብር አካባቢ ነበረ። በጣም ትልቅ ብር ነው አይደለ? በሰዓቱ ወገኖችን ለማቋቋም በቅንነት የሰሩት ስለነበር እዛ ውስጥ የተካተቱት የነጋሽ አለማየሁም ሙዚቃዎች ሁሉም ተወዳጅነትን ያገኙ ነበረ። ስለዚህ ዝናቸውን ለመልካም ዓላማ የተጠቀሙበት ወቅትና ጊዜም ጭምር ነበረ። እጅግ አድርገን እናመሰግናለን፣ በወቅቱ ለነበሩ የብሩህ ተስፋ ሸትን አልበም ለሰሩልን። እንቀጥላለን። ወደ ዮሴፍ መለስ ስንል ደግሞ የዮሴፍ ህይወት በጣም ትዕግስትን በጣም የሚያስተምር ነበር አይደል? ስድስት ጊዜ መወዳደር ኦዲሽን መውሰድ በጣም ከባድ ነው። እሱ ሲናገር እንደሰማ ነው። አምስተኛው ላይ ጓደኛው ተስፋ ቆርጦ ትቶት ነበረ። ነገር ግን ዮሴፍ ይኸው ለምዕራፍ 19 በቅቶ አሁን ደግሞ ወደ ፍጻሜው እየተጠጋ ያለ ተወዳዳሪያችን ነው። በጣም የሚያስደንቀኝ ግን ከዮሴፍ ቤተሰቦች አባትየው ሁል ጊዜ ይመጣሉ፣ አንድ ቀን ቀርተው አያውቁም፣ ከተጀመረ ጊዜ ጀምሮ በየሳምንቱና ለአባቱ ድጋፍ የታወቀ ነው። እሳቸውንም መድረክ ላይ አዋርተናቸው ነበር። ዛሬ ግን እህትየው ማይክ አያያዝን አስተካክል የምትለው እህትየው እዚህ ስቱዲዮችን ተገኝታለች፣ በቀጥታ ስርጭት ሲዘፍንም ተመልክተዋለች። እንኳን ደህና መጣችሁ። እንደዚህ አይነት ደጋፊዎች ያስፈልጉናል፣ ህይወታችሁን ውስጥ አይደል ከብዙ የህይወት ውጣ ውረድ እንደገና ደግሞ በጤናም በምንም ስንፈተን አብረውን ያሉ ሰዎች ያስፈልጉናል፣ እና ለነዚህ ሰዎች ሁሉ ምስጋና ይገባል። ለዮሴፍ ቤተሰቦቹንም እንደዛው። ተመልካቾች፣ እናንተስ እንዴት አገኛችሁት ውድድሩን? የናንተ ለምትሉ ስለደገፋችሁት፣ ለወደዳችሁት በጣም ደስ ብሎኛል። ሲዘፍን ሲያዜም ላላችሁት በ8222 ድምጽ መስጠት ችላላችሁ፣ ነጥብ መስጠት ችላላችሁ። የዚህ ሰዓት አጋሮቻችን አፍሬ ሀርባል ኮስሞቲክስ፣ መልካም ሞሪንጋ፣ ኦቪድ ሪል ስቴት፣ ሻሎም የጥርስ ሕክምና ክሊኒክ፣ ሜጋቶን ፋይበር ግላስ ናቸው። አጋሮቻችንን እጅግ አድርገን እናመሰግናለን። ዳኞች ነጥብና አስተያየት ይሰጡልናል። ወደ ዳኞች እናመሰግናለን። ሰላም። ደስ ይላል አጀማመርህ። መቼም ያው ፈተና እንዳለ ሆኖ ግን ገና ብዙ ነው ዮሴፍ የሚጠበቅብህና ስድስት ጊዜ የሆነ እንጂ ሰባት ጊዜ በወድቅ ሰባት ይነሳለሁ የሚለውን አስታወሰኝ አንድ እና ገና ዮሴፍ ገና ብዙ ነው የሚጠበቅብህ ግን ደስ የሚለው ነገር ምንድን ነው? አጀማመር ላይም ተስፋ ለመቁረጥ ራሱን የቻለ አሪፍ ነገር ነው። በጣም አሪፍ ምርጫ ነው የመራትከው ዘፈኑ። በዚህ መንገድ ይዘፈናልም ብያ ላሰብ። ችግሮቹ እንዳለ ሆነው ማለት ነው። ትንሽ ችግሮች እናነሳለን። አንደኛ ቅኝት ላይ ያለ ነው፣ ስስታ ማይነር ላይ። እንደ ውድድር ለውድድር የሚሆነው ያመጣኸው በጣም አሪፍ ነው። በተለይ አጀማመሩ ላይ በጣም አዝማቹ በጣም ነው ያዝናና ነው። ሙልቅቅ አርገን የዘፋን ከሆነ ደስ ይላል። የራስን ነገሮች ጨማምረ ምናምን አሪፍ ናቸው። የሚወጣው ዜማ ክፍል በጣም አሪፍ ነበረ። ቅኝቱን እየተቆጣጠርክ ቃላቶችን፣ አዘፋፈኖችን፣ ዳይናሚክሱን እየጠበቅ በጣም ብዙ ነገር ነው ና የነበረውና ሁሉ ነገር በጣም አሪፍ ነው። በጣም ዘናጭ ነው። ምናልባት ከዚህ በፊት ግን ያነሳ ነው ዮሴፍ ይህ ሀሳብ ሁሉ ስለሚጠቅም ነው። በተለይ ስቱዲዮ ስንሰራ በጣም በሽታ የሆነ ነገር ነው እና መቅረፍ ያለብን ነገር ከዚሁ ማስተካከል ብዙ ነገሮች አስተካክለን የለ ቫይብሬቶ የምንለው ነገር ይሄ በጣም ቫይብሬት ያደረግ ነበር ድምጽ። እሷ ደግሞ ተጋነነች። በተለይ የሆነ ቦታ ላይ ጸጥ ሲል በጣም ይፎገራል፣ ይጋለጣል። ስለዚህ እነዚህ ነገሮች ማጥፋት በቃ አትፍራው ድምጽ እንደማያቀጥን ባህል አሁን ደግሞ ዛሬ አየሁት ቫይብሬት የሚያደርገው ነገር በጣም አንተ ለመቀለጽ ነው ቀላል ዘፋኞች አሉ። ብዙ ዘፋኞች በጣም ጉብዝና ነው። በነገራችን ላይ ግን በቦታው ሲሆን ደስ የሚለው እና መቼም ምክራችን ትሰማል አይደል? ቅድም ዶክመንታሪ ላይ እህትህ ምክር አይሰማኛ ነው የሰማ ነው ብላለች፣ እና ይህንን እንደምትሰማኝ እርግጠኛ ነኝ። በጣም ወሳኝ ስለሆነ ማለት ነው። ሌላው ስሎ ዘፈን፣ ለምሳሌ ሂት ዘፈንን በችክችካ በምናም በሀውስ በምና ነው። ብዙ ስሎ ሆኑ ራሱ ሂት ዘፈኖች አሉ። እንደዚህ አይነት የዘፋኝን አቅም ይለኩ እንደዚህ አይነት ዘፈን የዘፋኝ ብቃት ነው። እንደዚህ አይነት ዘፈኖችን መስፈን ማለት ነው። ስለዚህ የነ ነንበሮችን ግን አቅም በሚያሳይ በማይቆራረጥ አንድ ቦታ የተቋረጠው የማይክሮፎን ችግር ይመስለኛል፣ ያንተ አይመስለኝም። ሌላው ደግሞ ትንሽ ሁልጊዜ ቫሌው ያዳርጉ ምና ነው የሚባለው፣ እንደዚህ አይነት ዘፈን ላይ ጉርጉሮ ብትለ ሆን አለበት። መጨረሻ በጣም ያጫወተ ነበር። እነዚህ እነዚህ ነገሮችን በደንብ ጨምርባቸው በደንብ እየተዘጋጀና የእኛንም የቤተሰብ ምክር ስማ ነው ምለው መጨረሻ ላመሰግናለሁኝ። ውጤት በጣም ደስተኛ ነኝ። እኔ ዘጠኝ ሺ ዘጠኝ መቶ ሃያ ሰጥቻለሁ። እሺ፣ ዮሴፍ ጉልላት የፀሃዬ ዮሃንስን ኃያል ፍቅር የሚለውን ዜማ መምረጥህን በጣም ወድጀዋለሁ። ዜማው በደንብ አድርጎ መፈተን የሚችል ነውና ካንተ የ ድምጽ ቀለም ጋር ደግሞ በደንብ መሄድ የሚችል ነው። በመጀመሪያ እንዲህ አይነት ቤተሰብ ደጋፊ ቤተሰብ ስላለህ በጣም ደስተኛ መሆን አለብህ። ሙዚቀኝነትና እንደዚህ ዘፋኝ ለመሆን ለሚያስቡ ሰዎች ብዙ የቤተሰብ ሰፖርት በሌለበት እንደዚህ አይነት ቤተሰብ ማግኘቴ ያው እዚህ ጋር ምስክር ነው። ሁሌ የሚናደድበት ነገር ነው ብሩኬ፣ ቤተሰብ ሰፖርት አልነበረኝም እያለ ግን እሱ በምንድን ያሸነፈው በጣም አሪፍ በመሆን ስለዚህ፣ አንተም እያሳየህ ነው እና ያውም በምክር ስማ እያለ ነው። ልትኮራ ይገባሃል። ቅድም ስለ ኦዲሽን ጊዜ ስድስቴ ወድቄ በስድስተኛው ያለፍከው። ስድስቴ ወድቄ በሰባት ስለ ቅዱስ ያሬድ ታሪክ ሰምተ ከሆነ እሱም እንደዚሁ በቃ አልገባ ብሎት ፊደል በቃ ጥሎ ሊጠፋ ሲል የሆነ ዛፍ ስር ሆኖ ነው ትሏ ስትወጣ ስትወርድ ስትወጣ ስትወድቅ አይቶ፣ በሰባተኛ ወደ ላይ ስትወጣ አይቶ በቃ ለእሱ የእንትን ሞሜንት ነበር ያ፣ በቃ ራሱን ማጠንከሪያ። ስለዚህ መውደቅ መጥፎ አይደለም መውደቅ መጥፎ የሚሆነው መውደቅን አምኖ መውደቅ ነው። መጥፎ መውደቅህ ግን ለመነሳትህ ትምህርት እንዲሆን እንዳንተ አይነት ጠንካራ ሰው ሲገኝ መውደቅ የወደቅክበትን ምክንያት አጠንክረህ ወደፊት እርምጃህን እንድታስተካክል ስለሚያደርግ መውደቅን እንደ ሽንፈት አለመቁጠር ደስ ብሎኛል። ጎበዝ ልጅ። እዚህ ላይ አስተያየት ላይ የምሰጥህ ምንድን ነው ይሄ ዜማ እንግዲህ ከባድ ነው፣ ትዝታ ማይነር ላይ ነው። አንተ ደግሞ በጣም ጥሩ ቀላጭ ጉሮሮ አለህ። በጥሩ ሁኔታ ነው አብዛኛውን ነገር የተጫወትከው። አይሆን ብዬ የምናገረው ምንድን ነው፣ ከቅኝ ጋር በተያያዘ የተወሰኑ ቦታዎች ጋር ችግር ነበሩ። ፊል ሳታረጉ አቀርም። ይሄ አንተ ላይ ብዙ ጊዜ የማይታይ ነው። ስለዚህ በጣም በምትቀልጽበት ጊዜ ዜማውን ወይ በጣም ለማሳመር ካለ ፍላጎት ከቅኝት ጋር በተያያዘ ወጣ ገባ እያለብህ ነበረና ስሜቱን በጣም አድርገህ ነው ያጋባሁ። ስሜቱን በደንብ ተረድተዋል። ግን አንተ ስሜቱ ውስጥ ብቻ ሆንክና አንዳንድ ጥንቃቄ የሚፈልጉ ቦታዎችን በደንብ ትኩረት ሳትሰጣቸው ቀርቶ ከቅኝት ጋር በተያያዘ ወጣ ገባ እንዲልብ ሆኗል። በጣም ሙዚቃ ይገባዋል። ይሄንን በጣም አፕሪሼት ማድረግ እፈልጋለሁ። ስለዚህ ሁሉም ነገር ላይ ጥንቃቄ እንድታደረግ ነው ላንተ የምሰጥ ምክር። ስሜት አንደኛ ነው። ዛሬ በጣም በጣም የሚጋባ ስሜት ነበረ። ቫይብሬሽን ያለውን ነገር ያው እኔ የምጋራዋለሁ። እሱን ነገር ሁሌም የምናገረው ነገር ነው። እሱን አስተካክል። በተረፈ ቆንጆ ነው፣ ብዙ ቦታው በጣም ቆንጆ ነው። እኔ ጋ ያለህ ውጤት ዘጠኝ ሺ ዘጠኝ መቶ ዮሴፍ እንዴት ነህ? አንድ ጥያቄ አለኝ ከውድድር ከጀመርክበት ጊዜ በኋላ ያመጣቸው በጣም ብዙ ለውጦች አሉ አይደል? እህት ነች ዳኞቹ ናቸው? እሱ ለውጥ እንድታመጣ ያደረገ እህቴ ነች ካልክ ዛሬ አለቀልህ። ኮሜንቱን አይሰማም፣ እህቱ ሰምታ ተጠብቀውና እንዲህ አድርግ ትለዋለች። አይ እሱ መናገር አለ። እኔ ዛሬ ይህንን መስማት ፈልጋለሁ። ይሄ ሴት እህቴ ነች ካልክ አለቀልህ።

የዶንቻ ስቴት ኦብቪስሊ ለማንም ነው፣ ሰው ከናንተ በመቀጠል ነው። እቴም ታግዘኝ አንተም እንደዛ ዛሬ ጉዳቹ ነበር። አባቱ እዚህ ጋር እህቱ ደግሞ ኮች ነች። ጥሩ ነው የመለስከው መልስ። ወደ ፐርፎርማንስ ስመጣ በጣም በጣም ቆንጆ ምርጫ ነው። የመጀመሪያው የዜማ ምርጫ በጣም ልብ የሚጠይቅ በቃ ይሄንን መድረክ ላይ እጫወታለሁ ብሎ ለማሰብ በጣም ልብ የሚጠይቅ ዜማ ነው ዘመጣው፣ አንበሳ በጣም ቆንጆ ምርጫ ነው። የተጫወትክበት መንገድ በጣም ቆንጆ ነው። በጣም ቆንጆ፣ በጣም ብዙ ነገሩ ቆንጆ ነው። እኔ እርጋታ፣ ጥሞና፣ ተመስጦ፣ በቃ ዜማው በደንብ የሚፈልገው ቅኝቱ፣ ማይነር ነው በቃ አለው አይደል፣ አብሮ መሄድ ነገር እና ኦሪጂናሊ የተዘፈነበት መንገድ ራሱ ደግሞ የሚፈልገው ስሜት አለና በጣም ግሩም ነበር። መድረክ ላይ ያለ አጠቃላይ ፕሬዘንስ ራሱ ማለት ነው ከዛ ደግሞ ሙዚቃው ራሱ ለዳይናሚክስ በጣም የተመቸ ነው አሰራሩ ራሱ ተፈጥሮ ለዳይናሚክስ በጣም የተመቸ ነውና በደንብ ነው የጠቀምክበት እሱን ፍሬዚንግ በጣም በጣም በጣም ቆንጆ ነበረ እና ይሄ ፊዚካሊ ድራማታይዝ የምታረገው ነገር እንዴት እንደሚያምር ነገር አልችልም እንደዚህ ነው የሚደረገው እና በጣም ወድጀ አለሁ ይሄ ድራማታይዜሽኑ ፊዚካሊ ጀስቸሩ ፋሻል ኤክስፕሬሽኑ ሁሉም ነገር ተጽዕኖ የሚያደርገው እና በጣም ግሩም ነበረ ይሄ ሁሉ ተደምሮ ስሜት የምንለው ነገር ጋር ይወስደንና ስሜቱ በጣም የሚገርም ነበረ። በጣም በጣም ቆንጆ ነበረ። ማይክ አያያዝህ እንግዲህ ያው በጥሩ አሰልጣኝ እየሰለጠንክ ስለነበረ በጣም ግሩም ነው። በእውነት በጣም ግሩም ነው ማይክ አያያዝህ፣ ማይክ አጠቃቀምህም በጣም ግሩም ነው። መሀል ላይ ቆረጥ ያለችው የተቋረጠችው ነገር ሁለት ነገር ሊሆን ይችላል። ማወቅ ስላለብህ ነው ነገር፣ ቴክኒካል ነገር ለኋላ ነው ከይቅርታ ጋር፣ አንዱ ምናልባት የማይክሮፎኑ ባትሪ ሲያንስ ወይ እንደዚህ የራሱ የማይክራፎኑ ችግር ቴክኒካል ችግር ከሆነ፣ ሁለተኛው የሆነው ግን ታች ያለው ሪሲቨር ነው አይደለም፣ እዚህ ታች ያለው አንቴናው አላደለም፣ እሱ ጋር በጣም ዝቅ ብለ ስትይዝ ሲግናል ይቋረጣል። ስለዚህ የምትይዝባትን ቦታ በደንብ መወሰን ነው። ቅድም ግን እያየው ነበር፣ አንተ እሱ ጋር አልያዝከም። ስለዚህ እሱ አንተን አይመለከትም ማለት ነው። ያንተ ችግር አልነበረም። ግን ምን ያህል ተጠንቅቀህና በጣም ነቅተህ ማይክ ላይ የነበረህን ነገር ማድነቅ ስለፈለግኩኝ ነው። ትንሽ ቅሬታዎች የነበሩኝ ምንድን ነው ከቅኝት ጋር በተያያዘ አልፎ አልፎ የሚሰሙ ነገሮች ነበሩ፣ ግን ትኩረት ብሰጣቸው በፍጹም ይከብደሃል ብዬ አላስብም። ከድምጽ መንቀጥቀጥ ወይም ቫይብራቶ የምንለው ነገር ጋር ዮሴፍ በጣም ማሰብና መስራት አለብ። በቃ በደንብ ራስህን እያዳመጥክ ስልክ ላይም ቢሆን ሪከርድ እያረግ፣ ደረቅ ቤት ውስጥ ሪቨር ምናምን የሌለበት ነገር ውስጥ እያረግ መሆን አለበት። ሪትም የሆኑ የሆኑ ቦታዎች ላይ ትንሽ ኳንታይዜሽን ይጎድለው ነበር እና ለምን እንደሆነ አልገባኝም። ለምን የሪትም ጥያቄ ይነሳል እዚህ ዘፈን ላይ እና ትንሽ ሙዚቀኞቹም እያገዙህ ነገር ነበር እና የሚታይ ክሊር የሆነ የሪትም አንዳንድ ቦታ ችግር ነበረ። ከዛ የታችኛውን የዜማ ክፍል ወይም አጠቃላይ ዮሴፍ ሎው የሆኑ የዜማ ክፍሎችን ሲያዜም ቴክኒኩ መቀየር አለበት። የድምጽ አወጣትህ አሁን እላይ እና ታች አንድ አይደለም። እላይ ላይ በጣም ቢሪፉል ነው፣ እንዴት እንደሚያምር እና በደንብ ፍንትው ብሎ በቃ ጉልበት አጠቃቀምህ፣ ቃላቶቹ፣ ምቾትህ ራሱ በደንብ ይሰማል። የላይኛውን የዜማ ክፍል ስትል ና ወደ ታች ስትመጣ አፍ የመግጠሙ ነገር ይመጣል። ድጋሚ ጥርስህን ገጥመን እንደዚህ ነክሰህ ምታዜም እንደሚመስለው ሲሰማ ምናምን ና የታችኛውን የዜማ ክፍል ስታዜም ለዚህኛው ዘፈን ብቻ ሳይሆን አጠቃላይ የአዝያዝያምህን መንገድ መቀየር አለብህ ዮሴፍ። ከዛ ውጭ ያለው በጣም ጥሩ ነው። ሙዚቃው በጣም ግሩቪ ነው አይደል? ከኋላ አሬንጅመንቱ ምናምን ና እሱን ትንሽ አሸንፎ ጉልበት ሰጠት አድርጎ እንደዚህ ያንተ ድምጽ ከፊት እንዲሆን ማድረግ ያስፈልግ ና እሱ እሱ ጋር አሁን አንዳንድ የዜማ ክፍሎች ትንሽ ከቨር ተደርጋሃል ና እሷን እሷ ማስተካከል ነው። ከዛ ውጪ ኢምፕሮቫይዜሽን ለማድረግ በጣም የተመቸ ዘፈን ነበረ። በተለይ መጨረሻው አካባቢ ብዙ ነገር ማድረግ ትችል ነበር ና እንደዚህ አይነት ነገር አስብ። አንድ ቫሉ አዴ ማድረግ አንድ መንገድ ስለሆነ በጣም ጥሩ ነው እና እሱን እሱን አስብ። ከዛ ውጭ በጣም በጣም ቆንጆ ነው። 9890 እናመሰግናለን ዳኞቻችን። ዮሴፍ መልካም ድል ይሁንልህ። እንቀጥላለን። የዚህ ሰዓት አጋሮቻችን አፍሪ ኸርባል ኮስሞቲክስ፣ መልካም ሞሪንጋ፣ ኦቪድ ሪል ስቴት ሻሎም የጥርስ ሕክምና ክሊኒክ ሜጋቶን ፋይበር ግላስ ናቸው። አጋሮቻችን እናመሰግናለን። 8222 ላይ ለምትደግፉት ነጥብ መስጠት ችላላችሁ፣ የእናንተ ነው። 8222 አብራችሁን ስላላችሁ እናመሰግናለን። ከመልእክቶች በኋላ ከሌላ ተወዳዳሪ ጋር እንገናኛለን።